ሰላም አለይኩም ወራህመቱላሂ ወበረካቱሁ፣ በመላው ዓለም የምትገኙ የአሊፍ በጎ አድራጎት ማህበር ቤተሰቦች እንደናችሁ። የዛሬው ፕሮግራማችን ደግሞ ዘጠነኛ ዙር የኢፍጣር ፕሮግራማችን ነው። እህታችን ፎዚያ ነች ማለት ነው። እህታችን ፎዚያ አላህ ዱንያ ነኺራን እንዲያሳምርላት ዱአ አድርጉላት። እንዲሁም ደሞ በሟች ወንድሞቿና እህቶቿ በኩል አላህ ወዲትል ፎዚያንም ወንድምና እህቷንም አላህ

ላይኩም ረሕመቱላሂ ወበረካቱሁ በመላው ዓለም የምትገኙ የአሊፍ በጎ አድራጎት ማህበር ቤተሰቦች እንደናችሁ ከኛ ጋር አልሐምዱሊላህ ኢንሻላህ። ዛሬ አሊፍ በጎ አድራጎት ማህበር በተከታታይ ረመዳን ኢፍጣር ፕሮግራም እያካሄደ እንደሆነ ይታወቃል። የዛሬው ፕሮግራማችን ደግሞ ዘጠነኛ ዙር የኢፍጣር ፕሮግራማችን ነው። ዛሬ ዘጠነኛ ዙር ኢፍጣር ፕሮግራማችንን ኢፍጣር ድጋፍ ነች ያደርገችልን እህታችን እህታችን ፎዚያ ነች ማለት ነው። እህታችን ፎዚያ አላህ ዱንያና አኼራን እንዲያሳምርላት ዱዓ አድርጉላት ና እህቶቿ በኩል ለነሱ ነው። ይሄ እንግዲህ በነሱ ስም ነው ኢፍጧሩ የተደረገው። ለነሱም አላህ ጀነተል ፊርዶስ እንዲያስገባቸውና አላህ ከጀሃንም ቅጣት እንዲጠብቃቸው ዱዓ እያደረጋችሁ ይህም ፕሮግራም እንታደም ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንቆይ።

ስትጠብቃ ምድሩን አፍክታ ሰማዩን አድምቃ ብቃለች ብቃለች ጨረቃ ምድሩን አፍክታ ሰማዩን አድምቃ ብቃለች ብቃለች

ሚስኪን እና ሚስኪኖችን የሚያበሉ የሚያጠጡ የሆኑ ሰዎች ለአላህ ውዴታ ብለው ብሏል። አላህ ውዴድላት ፈውዚያንም ወንድምና ህቷንም አላህ ይማርላት። አሊፍ ድርጅቶችን ወይም ደግሞ አላህ ጀዛችሁን አላህ ይክፈላችሁ። ለዚ እየመጣችሁ የሚጠይቁናችሁና አላህ ይክፈላችሁ ጀዛያችሁን። እሷንም አላህ ይማርላት። አማቱን የቀረውነ ሙላ

አላጅነት አልፊርደውስን አላህ ይወፍቃቸው እህትና ወንድሞቿንም እሷንም ደግሞ ሀያቷን መረጀም አላህ አርገው፣ ሶብሩን አላህ ያሶብራት፣ የሶብሮን አምጣጣ አላህ ያድርጋት። እና አሊፎችም ደሞ በየጊዜው እየመጣችሁ እያስፈጠራችሁ ነው፣ እያያችሁ ነው። የናንተንም የያዛችሁን አላህ ይክፈለው፣ ሀያታችሁም መረጀም አላህ አርገው። በእናንተ በኩል እየመጣ ብዙ ጊዜ እያስፈጠራችሁ ነው፣ አምናም ዘንድሮም። ጀዛኩሙላሁ ኸይርን ሽኩረን ላደረጋችሁ ልንትብብር ሁሉ እናመሰግና። ሰላሙ አሌይኩም ረህመቱላ በረካቱ። ሰላሙ አሌይኩም ረህመቱላ በረካቱ። እንዴት አመሻችሁ? በመጀመሪያ እንኳን አደረሰን ለተከበረው ሸህረ ረመዳን። ስል በማህበረሰቡ ስም ላመሰግን ሽ እወዳለሁ። እህታችን ፎዚያ ሰደቃሽ ደርሶናል። እህታችን ካለሽበትም ችግርም ሀዘንም አላህ ያውጣሽ እህታችን እንደፈቀድሽን አላህ ይፍቀድሽ ማለት እወዳለሁ። አሁንም በጀማዓው ስም ነው ማመሰግንሽ። እዚህ ላይ እኔ ብቻ ብናገርም እና እንዲሁም አሊፍ ጀማዓዎችን በተደጋጋሚ ያለማቋረጥ በየአመቱ በየረመዳኑ እየመጡ ስለዘየሩን አላህ ኸይር ጀዛቸውን ከፍ ያድርግላቸው። በጣም ነው የምናመሰግነው። ወጣት እንደመሆናቸው መጠን እኛን እየተመላለሱ በተደጋጋሚ ወደቅንበት ቦታ እየፈቀዱን ያሉ ናቸው። የአሊፍ ጀመዓዎች ጀዛኩምላህ ኸይረን ለሁላችሁም። የቤት ሰብሽን የእህትና የወንድሞችሽን ሐዘን አላህ በሶብር ውሀ ሚክስሽ አላህ ያድርግሽ። ጀነት አልፊርደውስ ይወፍቀልሽ። እህቴ ካለሽበት ሐዘን አላህ ያወጣሽ። ሰደቃሽ ከልብ ደርሶና ሊምር ማለት ነው እና አላህ ኸይር ጀዛሽን ይቀበልሽ። እኛ ጋር እንደደረሰ ሁሉ አላህም ጋር እንዲደርስልሽ ዱዓችን አይቋረጥም እህቴ። በጣም ነው የምናመሰግነው። ሰላም አለይኩም ፎዚያ። እንግዲህ እህት ወንድሞችሽንም ለጀነት ያደርግልሽ እኛን እንዳስፈጠርሽ እና ለአንቺም አላህ ከሄደ ጀዛውን ይክፈልሽ። አሊፎች ሁሌም እያተባበሩን እያስፈጠሩን ነው። ለእነሱም አላህ ይስጥልን። እናመሰግናለን። ውድ ቤተሰቦቻችን እንግዲህ የዛሬ ኢፍጣር ፕሮግራም በምታዩት መንገድ ተጠናቋል። አላህ ጅዛዋን ይክፈራት ዱንያ ና ራን ያሳምርላት እህትና ወንድሞቿን ደግሞ አላህ ጀነት ያድርግላት እህታችን ፎዚያ እንሻ አላህ። አሊፍ በጎ አድራጎት ማህበር የኢፍጣር ፕሮግራሞችን የሚቀጥል ይሆናል። ዛሬ ዘጠነኛ ዙር ነው። አስረኛ አስራ አንደኛ እያለ በአላህ ፍቃድ ኢፍጣራችን የሚቀጥል ይሆናል። ማስፈጠር የምትፈልጉ እህትና ወንድሞቻችን ስክሪን ላይ በምትመለከቱት ስልክ ቁጥር